የእንግሊዝ ፕሪሚየር ሊግ ሰባተኛ ሳምንት ዛሬ የቀጥሎ ሲካሄድ ምሽት አንድ ሰዓት ተኩል ላይ በስታንፎርድ ብሪጅ ቸልሲ ከሊቨርፑል ይጫወታሉ። ጨዋታውን በመሀል ዳኝነት የሚመሩት አንቶኒ ቴይለር ናቸው። በያዝነው የውድድር ዓመት የቀድሞ ክብሩን ለማስመለስ ከጨዋታ ጨዋታ የተሻለ የሚገኘው የለንደኑ ኃያል ክለብ ቸልሲ በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከፕሪሚየር ሊጉ መሪ ሊቨርፑል ጋር ይጫወታል። ባሳለፍ ነው የውድድር ዓመት እንግዲህ ሊቨርፑልና ቸልሲ አራት ጊዜ ተገናኝተዋል። ሊቨርፑል ሁለቱን ሲያሸንፍ አንዱን አቻ ወጥተዋል። እንዲሁም ቀሪውን አንዱን ጨዋታ ደግሞ ቸልሲ ማሸነፉን እናስታውሳለን። የእርስ በርስ ግንኙነታቸውን ያለፉት ጨዋታቸውን ስንመለከት ሊቨርፑል በሁሉም ውድድር ከቸልሲ ጋር ካደረጋቸው ሁለት መቶ ጨዋታዎች ሰማኒያ ሰባት በማሸነፍ የበላይነቱን ይወስዳል። ቸልሲ በበኩሉ ስልሳ ስድስት ጨዋታዎችን አሸንፏል። በተቀሩት አርባ ሰባት ጨዋታዎች ደግሞ አቻ ተለያይተዋል ማለት ነው። ሊቨርፑል ከቸልሲ ጋር ያደረጋቸውን ያለፉት ስድስት ጨዋታዎች ደግሞ አንድ ጊዜ ብቻ ነው የተሸነፈው። የቡድን ዜና ስንመለከት ደግሞ በሊቨርፑል በኩል ጆቫኒ ሊዮኒ ባለፈው ባጋጠመው የኤሲኤል ጉዳት ከውድድር ዓመት ውጭ እንደሆነ ይታወሳል። እንዲሁም አሊሰን ቤከር ደግሞ ባለፈው ቻምፒዮንስ ሊግ ባስተናገደው ጉዳት ምክንያት እስከ ስምንት ሳምንት ከሜዳ እንደሚርቅ ተገልጾ ነበር። እሱም የማይሰለፍ ይሆናል ማለት ነው። በተመሳሳይ ሁጎ እክትኬና ፌደሪኮ ኬዛ ደግሞ በአጋጠማቸው ቀለል ያለ ጉዳት ምክንያት ለዛሬው ጨዋታ የመድረሳቸው ነገር አጠራጣሪ ነው ተብሏል። ስለዚህ ጨዋታ የሚያመልጣቸው ተጫዋቾች አይሰን ቤከር እና ጆቫኒ ሊዮን ሲሆኑ ሁጎ እክትኬ እና ፌደሪኮ ኬዛ ደግሞ አጠራጣሪ ናቸው። በቸልሲ የቡድን ዜና በኩል ደግሞ በዛሬው ጨዋታ በቸልሲ በኩል የመሀል ሜዳ ተከላካያቸው ኮልዌል፣ ፎፋና፣ ቶሲን እና ፓልመር በጉዳት ምክንያት እንዲሁም ደግሞ የክለባቸው ተመራጭ መሃል ተከላካይ ቻሎባህ በቅጣት ምክንያት የዛሬው ጨዋታ የሚያመልጣቸው ይሆናል። ባለፈው ሳምንት በስድስተኛ ሳምንት ሁላችንም እንደምናስታውሰው ሊቨርፑል በክሪስቲያን ፓላስ፣ ቸልሲ ደግሞ በብራይተን ሁለቶችን ተሸንፈዋል። ሊቨርፑልና ቸልሲ ባለፉት ሀያ አንድ ጨዋታዎች ቸልሲ ሶስት ጨዋታ ብቻ ነው ያሸነፈው፣ ስምንቱን ሊቨርፑልን ያሸነፈው፣ አስሩን ደግሞ አቻ ወጥቷል። የአርኔስሎቱ ሊቨርፑል በዚህ የውድድር ዘመን ብዙ ግቦች የሚቆጠርበት ክለብ ነው ብዙ ጎል የመቆጠር ንፃሬ ያለውም ክለብ ነው ሞሐመድ ሳላ ከቸልሲ ጋር ባደረጋቸው ያለፉት 18 ጨዋታዎች ማስቆጠር የቻለው አራት ግቦችን ነው በተጨማሪም ግብፃዊ ኮከብ ባለፉት ሰባት ከቸልሲ ጋር ባደረጋቸው ጨዋታ ግብ አላስቆጠረም ዛሬስ ያስቆጠራል ወይስ አያስቆጠርም የሚለውን አብረና የምናይ ይሆናል ጨዋታው ምሽት አንድ ሰዓት ተኩል ሲል ይጀምራል